አዶናይን ተጠንቀቀን ካልያዝ ነው፣ ቤተሰቦቹ ይሄን ልጅ ዋርን ካላደረጉት የትግራይ ህዝብ አገብበል ስነስርዓት ያዝረጋ በል ካላለው፣ አዶናይ ትግራይን ዋጋ ያስከፍላል፣ አዶናይ ኢትዮጵያን ዋጋ ያስከፍላል፣ አዶናይ ሕይወቱን ዋጋ ያስከፍላል። ሁን የወጣው ከባድ መረጃ ከሰሞኑ የቲክቶክ ፕላትፎርምን አልጎሪዝም በመቆጣጠር ቫይራል ሆኖ የቆየው አዶናይ የተደገሰለት ድግስ ለየቱ እንደሆነ ከሚወጡ መረጃዎች ለመረዳት ችያለው። የኦሮሚያው አክቲቪስት ጫላ ሁንዱማም አዶናይ የጀግናው አርቲስት ሃጫሉ ሁንዴሳን ጽዋ እንዳይጠጣ የመከረው ምክርም የብዙሀኑን ትኩረት ስበዋል። ለመሆኑ ምንድን የታቀደው? መረጃዎች እንሰጣቸዋለሁ። ይህ ቪዲዮ ለአድናቂዎቹ ለቤተሰቦቹ፣ ለሁሉም እንዲደረስ ላይክና ሼር አድርጉት። መጨረሻም የሶሻል ሚዲያ ኢንፍሉዌንሰሯ ኢቫን ኢንድሪስ አለባበስ ህዝቡን በእጅጉ ያስቆጣ ሲሆን በዘር ሁለት እናቷ መንታንባቸውን ያፈሰሱ አንድ መልእክትን ለኢትዮጵያ ህዝብ አስተላልፈዋል። በዙሪያም መረጃዎችን ሰጣችኋለሁ። መሞት ችግር የለውም ታውቃላችሁ? ሞት ምንም ነው። በተለይ በሃይማኖት ጉዳይ ሲሆን ችግር የለውም ግን በጣም ልብን የሚሰብረው ነገር ምን እንደሆን ታውቃላችሁ? በህይወታቸው ዋጋ ከፍለው እነሱነታቸውን ለእኛ ሰጥተው አስተምረው ብዙ ቦታ ያደረሱ ወላጆችን ሳትደርሱላቸው አንድ ቀን እንኳን ላደረጉት ነገር አንድ ቀን ህሊናን የሚያሳርፍ ስራ ሳትሰሩ ያውም እናንተ ብቻ አይደላችሁ ዋጋ ከከፈሉ ቤተሰቦቻችሁ ጋር አንድ ላይ ስትቀበሩ አሳዝን ፓርሲ ውስጥ እየሆነ ያለው ይሄ ነው። የአርሲ ወጣቶች ዛሬ ምልባቸው ተሰብሮ ህይወታቸው በአጥፊዎች የሚነጠቅባትን ቀን በስጋት ውስጥ ሆኖ ይጠብቃሉ። በቴሌግራም በውስጥ ላኩልኝ መልእክት ከሰማሁ በኋላ እኛ ተኝተን ማድራችን በሰላም ወጥተን መግባታችንን እንጂ አርሲ ብንሆን ይህ ነጻነት ለባለማተቦች የለም። ኦርቶዶክስ ዮንክ የወንድምቶች ህመም የሚያመ የቪዲዮ ሼር በማድረግ ለወገኖቻችን ድምፅ እንሆናቸው። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድህን ለ ጋር የተመሰገነውን በዘር ቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና እና ሼር ማድረጋችሁን አትርሱ። ዳዩ ወደሉት ቪዲዮ አረ ጉድ በኢየሱስ ምንድን ነው? አረ ፈነዳዳ አረ ምንድን ነው? ቡልቡላ ዛሬ እየተካሄደ ያለው ይህ የሶሻል ሚዲያ ፕላትፎርም የማያሳየን ነገር የለም። ከቅርብ ሰዓታቶች በፊት አዲስ አበባ በእሳት ተቃጠለች ቡልቡላ ነደደች እያሉ የሚሰራጩትን ቪዲዮ ካየሁ በኋላ እውነት መሆኑን ለማረጋገጥ አንድ ወዳጅ ጋር ደውዬ ነበር። የተሰጠኝ ምላሽም ቡልቡላ ምንም አይነት እሳት ቃጥሎ የለም፣ ሰላም ነው፣ አንዳንድ ጭር ሲል አንወድም ሰዎች የፈጠሩት ታሪክ ነው ሲል መልሶልኛል። በስደት ላይ ሆናችሁ የተጨነቃችሁ በውስጥም እንዳጣራ የጠየቃችሁኝ ትክክለኛው መረጃ ይሄ ነው። እናቴ ከክብር ይታይሽ ወርቄ ከአባቴ ከኮር በላይ ፈንታ አብሽካን ተወልጃለሁ። አብሽካን ጆሪስ ክርስትና ተነስቻለሁ። ዳንግላ ወረዳ አሁንም ያንን ቦታ ገዳማ ልጌ ያስተዳድራል። ሀገራችን ኢትዮጵያ ትልቁ የአገር ማገርና ዋልት የሆኑት የኔታ ይባቤ በላይ ናታለች። እኚህ አባት በሕይወት ዘመናቸው የቀረጿቸው ተማሪዎቻቸው በስነስርዓት ተቀርጸው መውጣት በርካታ የስኬት ማማ ላይም ተቀምጠዋል። ለዚህ ምስክርም ተማሪዎቻቸው አሉ። ፈላስፋው እንዳለው የአንድ አዛውንት እልፈት የአንድ ትልቅ ላይብረሪ ውድመት ነው ሲል እንደሚገልጸው የአባታችን እልፈት ግን ከላይብረሪም በላይ ነው። ለመላው ቤተሰቦቻቸው መጽናናትን ተመኛው። እግዚአብሔር እየወደደውን አደረገ። መሞት ችግር የለውም። ታውቃላችሁ ሞት ምንም ነው። በተለይ በሃይማኖት ጉዳይ ሲሆን ችግር የለውም። ግን በጣም ልብን የሚሰብረው ነገር ምን እንደሆነ ታውቃላችሁ በህይወታቸው ዋጋ ከፍለው እነሱነታቸውን ለእኛ ሰጥተው አስተምረው ብዙ ቦታ ያደረሱ ወላጆችን ሳደርሱላቸው አንድ ቀን እንኳን ላደረጉት ነገር አንድ ቀን ህሊናን የሚያሳርፍ ስራ ሳትሰሩ ያውም እናንተ ብቻ አይደላችሁም ዋጋ ከከፈሉ ቤተሰቦቻችሁ ጋር አንድ ላይ ስትቀበሩ አሳዝን። በአርሲ ውስጥ እየሆነ ያለው ይሄ ነው። የሀገራችን የስራ እድልና የኢኮኖሚ ሁኔታ ሁላችሁም ታውቃላችሁ። ብዙ የአርሲ ወጣቶች ለእናቶቻቸው፣ ለአባቶቻቸው፣ ለእህቶቻቸው፣ ለወንድሞቻቸው ዋጋ ለከፈሉ ሳይደርሱ የሚያሳዝነው ራሳቸውን ማጣታቸው ብቻ ሳይሆን ከነዛ ቤተሰቦቻቸው ጋር እየተቀበሉ ነው። ከአንድ ቤት አምስት ስድስት ሬሳ እየወጣ ነው። እኛም ዝም ብለናል። አያሳዝነው ያሳዝናል። በኦርቶዶክሳን እንደሚጨቀየችው የአርሲ ምድር ባለማተብ ልጆቿም ለፖለቲካ ፍጆታ ውለውባታል። ወጣቶችም በሁለት መንገድ ፈተና ውስጥ ገብተዋል። የመጀመሪያው ብዙዎቻችሁ እንደምታውቁት ሰዓቱ ምንፍቅና የሚበረታታበት ባለማተብ ስትሆኑ ድምፃችሁ እንኳን የማይሰማበት ይልቅስ ባስሞር ጮ ሲደክማቸው ይተዋሉ የሚባልበት ጊዜ ላይ ደርሰናል። ታዲያ ይህንን እንደ አንድ ክፍተት የወሰደው በአርሲ ጫካ ስር የመሸገው የኦነግ ሶበላ እምነት አልባ ሰራዊት ህዝብ መንግስት ላይ ውጥረትን እንዲፈጥር ለማድረግ እየመጣ የተዋህዶ ልጆችን እየመረጠ ያጠፋል። በዚህም 80 ሚሊዮን ህዝብ ቢያለቅስም በዝምታ ይታለፋል። በሌላ በኩል ደግሞ በመዋቅር የተደራጀው በነ ኢብራሂም አብዱል ቃድር የሚመራው ሌላኛው አጥፊ ቡድን ጽንፈኛ ዋሃቢያ ነው። እነሱም መንፈሳዊ አላማን አንግበው በአርሲ ምድር ላይ ኦርቶዶክስ ለማጥፋት አበክረው ይስራሉ። በዚህም አለም ኦርቶዶክሳዊያን ባለማተቦች እለት ዕለት ህይወታቸው ይቀጥፋል። ግን ደግሞ ሰሚ ጆሮ የለም። በዚህ ሳቢያም የዓለም አቀፍ ፍርድ ቤት ለኦሮሚያ ክልል አስተዳደር በሆኑት በሽመልስ አብዲሳ ላይ ዛሬ ማዕቀብ ጥሎባቸዋል። የመጀመሪያው ወደ ውጭ ሀገራት እንዳይወጡ ከወጡም በተገኙበት አለም በህጉ ቁጥጥር ስር እንዲውሉ አዟል። የወንድሞቼ እናቶቼ ደም ገና ይፋረዳል። እንኳን በደህና መጣሽ፣ እንኳን ደህና ቆየሽ። በጣም ነው የምታምሩ። አለባበስሽ በጣም ነው የሚያምረው። ብዙዎች በልጅነቱ ያለፋት ክትባት አለ እንጂ በጤናዊ የሰው ልጅ ሳያጣር ቀኑን አያወጣም ሲሉ በርካቶች በኢቫ ላይ ሰላት ትችትን ይሰነዝራሉ። እኔ የገረመኝ ያ ነገር እንኳን በጥቁር ፕላስተር ብቻ መሸፈኑ ነው። ወገን፣ አካሄዳችን ትውልድ ላይም እየረጭን ያለነው መርዝ በጣም ያሳዝናል። ነገሩን እንደ ቀል ልታዩ ትችላላቸው እንጂ ነገ በርካታ እርቀን መውጣትን ፋሽን አድርጎ የሚወስድ ትውልድ ይፈጠራል፣ እየተፈጠረም ይገኛል። በጣም ያሳዘነችን ታዲያ የኢቫን እናት ናት፣ እንዲህ ስትልም ተቀምጣለች። እኔ ወላጅ እናት እንደ ማንኛውም የኢትዮጵያ እናት በስነ ስርዓት ነበር ያሳደግኳት። ከጊዜ በኋላ ግን ያመጣቸው አመል ልጄን ከመንፈሳዊ ነገሮች ለይቶ ዓለም ላይ ያጣብቋታል። አሳ ከባር ሲወጣ እንደሚሞተው፣ ተክልም ከመሬት አፈር ከተነቀለ እንደሚደርቀው ሰው ልጅም ከእግዚአብሔር ከተለየ እንዲሁ በቁሙ ሟች ነው። ልጄ እንዲሆን አብኛለች። እናትነኝና ነኝና የልጅን መጥፎ ስለማልፈልግ እባካችሁ በጽሎታ አስቧ ስትል በንባ ተማጽናለች። አዶናይን ተጠንቀቀን ካልያዝ ነው ቤተሰቦቹ ይሄን ልጅ ዋርን ካላደረጉት የትግራይ ህዝብ አገብበል ስነስርዓት ያዘረጋበል ካላለው፣ አዶናይ ትግራይን ዋጋ ያስከፍላል፣ አዶናይ ኢትዮጵያን ዋጋ ያስከፍላል፣ አዶናይ ህይወቱን ዋጋ ያስከፍላል። ብዙዎች ኢትዮጵያን አንድ የሚያደርጋት የቴድሮ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁም አላውቅም። ግን ከአራት አመት በፊት ጀምሮ ኢትዮጵያን አንድ የማደርግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገስገስኩኝ ያለሁት ይህ ብዙዎቻችሁ እንደምታውቁት በትላንትናው ዕለት አንድ መረጃ አጋርቻችሁ ነበር። እሱም ከጠቅላይ ሚኒስትር ጽህፈት ቤት መጻፈ ደብዳቤ አዶናይ የፕሮስፐሪቲ ፓርቲ ዲጂታል ሰራዊት እንዲሆን የሚጠይቅ ሲሆን ከሰዓታት በፊት የወጡ መረጃዎች ግን ጆሮን ጨው ያደርጋሉ። በዚህ አጋጣሚ ይህ ቪዲዮ እሱም ሆነ ቤተሰቦቹ ጋር እንዲደርስ ላይክና ሼር አድርጉት። ከቀናት በፊት አዶናይ በአርቲስት ቲቪ ላይ ቀርቦ ከሰሜን ይመጣል የተባለው ቴዎድሮስ እኔ ልሆን ይችላለሁ፣ ከአራት ዓመት በፊትም ተነግሮኛል፣ ኢትዮጵያን አንድ አድርጋታ አለው ባለው በዚህ ንግግሩ ሳቢያ ባለስልጣናቱ ዓይን ውስጥ ሊገባ ችሏል። በመጽሐፍ ቅዱስ አንድ ታሪክን ላስታውሳችሁ። ሄሮድስ በገሊላ ቤተልሔም የነገስታት ንጉስ የድንግል ማርያም ልጅ ተወልዷል መባሉን ሲሰማ ንጉስ የተባለውን ብላቴና ለማግኘት ከሰባ ሰገል ጀምሮ በርካቶችን ጠይቆ ነበር። በኋላም ማግኘት እንደማይቻል ሲረዳ በዘመኑ የነበሩ ህጻናቶችን በሙሉ በጅምላስ ጨርሷል። ዓላማው በዚያው ንጉስ የተባለውን ህጻንም ማጥፋት ነበር። እዚህ ጋር ልብ በሉልኝ የትኛውም ምድራዊ መሪ በስልጣኑ ላይ የምትመጡ የምትገዳደሩ ከመሰለው የመጀመሪያ እርምጃ ያንን ተገዳዳሪ ማስወገድ ነው። ታዲያ አዶና ያንን ንግግር መናገሩን ተከትሎ እየተዘጋጀለት ያለው መረብ ጥሩ አይደለም እና የቅርብ ቤተሰብ ምከሩት፣ ገስጹት። የኦሮሚያው አክቲቪስት ጫላ ሁንዱማም የጀግናው አርቲስት አጫሉ ሁንዴሳን ህልፈት አንስቶ በአንድ ወቅት በጣም ሲበዛ ተወዳጅነትን ማትረፍ የቻለ በእውነት እስከ መጨረሻው የሚታገል ሰው ነበር። ግን ይህ አካሄዱ ያልተመቻቸው አንዳንድ ፖለቲከኞች ገና በወጣትነቱ ነጠቁት። የዚህ የአዶናይ አካሄድም አስፈርቶኛል ይረጋጋ ሲልም ተደምጧል። አዶናይ ፈጣሪ ከክፉ ነገር ሁሉ እንዲጠብቀ ጸሎቴ ነው እያልኩ እኔ ከወዲሁ እሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወታሉ ክፍሴ ይነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።